በዓላ ስም እጅግ በጣም ርኅሩህ በጣም አዛኝ በሆነው። ተባረከ አለዚ ቢየዲህ ልሙልክ፣ ወሁ ዐላ ኩል ሸይእን ቀዲር። ያንግሥና በእጁ የያነው አምላክ ችሎታው በዛ፣ እርሱም በነገሩ ሁሉ ላይ ቻይ ነው።

የአሰባትን ሰማያት የተነባበሩ መነው የፈጠረ ነው። በአልረህማን አፈጣጠር ውስጥ ምንም መዛነፍን አታይም። አይንህንም መልስ ከስንጥቆች አንዳችን ታያለህን? ሱመ አርጅዕ አልበሰረ ከረተይን የንቀልብ እለይከ አልበሰሩ ኻሲአ ወሁወ ሐሲር ከዚያም ብዙ ጊዜ አይንህን መላልስ አይንህ ተዋርዶ እርሱም የደከመ ገኖ ወዳንተ ይመለሳል።

ለሰይጣኖች የእሳትን ቅጣት አዘጋጅን። ወለልዚነ ከፈሩ ቢረብህም ዓዛቡ ጀሃነም ወቢእሰል መሲር። ለእነዚያም በጌታቸው ለካዱት የገሃነም ቅጣት አላቸው። መመለሻይቱም ከፋች። ኢዘ ኡልቁ ፊሃ ሰሚዑ ለሃ ሸሂቀን ወህየ ተፉር። በውስጧ በተጣሉ ጊዜ እርሷ የምትፈላስትንን ለእርሷ እንደ አህያ ማነፋትን ይሰማሉ ተካዱ ተመየዙ ሚነል ጋይዝ ኩለማ ውልቂየ ፊሃ ፈውጁ ሰአለሁም ሀዘነቱሃ አለም ያዕቲኩም ነዲር ከቁጭትዋ የተነሳ ልትቆራረጥ ትቀርባለች በውስጡ ጭፍሮች በተጣሉ ቁጥር ዘበኞቹ አስፈራሪ ነቢ አልመጣችሁምን በማለት ይጠይቋቸዋል። ቃሉ በላ ቀድ ጃአና ነዚሩ ፈከዘበና ወቁልና ማ ነዘለላሁ ሚን ሸይኢን ኢን አንቱም ኢላ ፊ ደላሊን ከቢር። አይደለም በእርግጥ አስፈራሪ መጥቶና ላስተባበልንም አላህም ምንንም አላውረደ እናንተ አውርዷል ስትሉ በትልቅ ስህተት ውስጥ እንጂ አይደላችሁም አልን ይላሉ። ወቃሉ ለው ኩና ነስመዑ አው ነዕቂሉ ማ ኩና ፊ አስሐቢ ሰዒር የምንሰማ ወይም የምናስብ በነበርንም ኖሮ በነዳጅ እሳት ጓዶች ውስጥ ባለን ነበር ይላል። ፈተረፉ ቢዘንብህም ፈሱቀ ሊአስሓብ ሳዒር በችቻታቸውም ያምናሉ ለእሳት ጓዶችም ከእዝነት መራቅ ተገባቸው። ኢነ ለዚነ የክሸውነ ረበሁም ብልይብ ለሁም እነዚያ ጌታቸውን በሩቁ የሚፈሩ ለእነርሱ ምሕረትና ታላቅ ምንዳ አላቸው። ወአስሩ ቀውለኩም አው እጅሀሩ ብህ ኢነሁ ዐሊሙ ብዛት አሱዱር ሰዎች ሆይ ቃላችሁንም መስጥሩ ወይም በእርሱ ችሁ እርሱ በልቦች ውስጥ ያለን ሁሉ ከዋቂ ነው። አላ ያዕለሙ መን ኸለቀ ወህወ ለጢፉል ኸቢር የፈጠረ አምላክ እርሱ ዕውቀት ረቂቁ ውስጥ ከዋቂው ሲደን ምስጢርን ሁሉ አያውቅምን? ሁወ ለዚ ጀዐለ ለኩሙል አርደ ዘሉለን ፈምሹ ፊ መናኪቢሃ ወኩሉ ሚን ሪዝቂሂ ወኢለይሂ ኑሹር። እርሱ ያ ምድርን ለእናንተ የተገራች ያደረገላችው ነው። በጋራዎቿና በመንገዶቿም ኺዱ፣ ከሲሳዩም ብሉ። ኋላ መመለሻውም ወደ እርሱ ብቻ ነው። አአሚንቱም መን ፊ ሰማ

ወይም በሰማይ ውስጥ ያለን በእናንተ ላይ ጠጠርን ያዘለች ነፋስን ቢልክባችሁ ትተማመናላችሁ። አትፈሩምን ማስጠንቀቂም እንዴት እንደገና ወደፊት ታውቃላችሁ። ወለቀድ ከዘበ አልዚነ ሚን ቀብሊሂም ፈከይፈ ካነ ነኪር እነዚያም ከነርሱ በፊት የነበሩት በእርግጥ አስተባበሉ ጥላቻዬም እንዴት ነበር። አወለም የረው ኢለ አልጧይሪ ፈውቀሁም ወደ አዋፍ ከበላያቸው ክንፎቻቸውን ዘርግተው ተንሳፋፊዎች የሚሰበሰቡም ሲሆኑ አላይምን ከአልረህማን በቀር በአየር ላይ የሚይዛቸው የለም። እርሱ በነገሩ ሁሉ ተመልካች ነው። አመን ሃዘለዚ ወ ጁንዱ ለኩም የንሱርኩም ምን ዱን ረሕማን ኢን ልካፊሩነ ኢላ ፊ ሩር በእውነቱ ያእርሱ ከአልረህማን ሌላ የሚረዳችው ለእናንተ የጌነ ሰራዊት ማ ነው። ከሓዲዎች በመታለል ውስጥ እንጂ በሌላ ላይ አይደሉም። አምማን ሀዛ አልዚ የርዙቁኩም ኢን አምሰከ ሪዝቃህ በልጁ ፊ ዑቱው ወንፉር። ወይም ሲሳዩን ቢይዝባችሁ ያ ሲሳይን የሚሰጣችሁ ማን ነው? በእውነቱ ነርሱ በሞገድና በመደንበር ውስጥ ችካሉ።

ቀሊለን ማ ተሽኩሩን እርሱ ያ የፈጠራችሁ ለእናንተም መስሚያና ማያዎችን ልቦችንም ያደረገላችሁ ነው። ጥቂትንም አታመስግኑም በላቸው። ቁልሁወለዚ ዘረአኩም ፊል አርድ ወኢለይሂ ቱሕሸሩን እርሱ ያ በምድር ላይ የበተናቸው ነው። ወደ እርሱም ትሰበሰባላችሁ በላቸው። ውይቁሉን መተ ሃዛ አልወዐድ ኢንኩንቱም ሶዲቂን እውነተኞችም እንደለናችሁ ይህ ቀጠሮ መቼ ነው? ይላሉ። ቁል ኢንመ አል ዐልም ዐንደ አልላህ ወእንማ አና ነዚሩ ምቢን እውቀቱ አላህ ዘንድ ብቻ ነው። እኔ ግልጽ አስፈራሪ እንጂ ሌላ አይደሉም በላቸው። ፈለማ ረአውሁ ዙልፈተን

አላህ ቢገድለኝ ከእኔ ጋር ያሉትንም እንደዚሁ ወይም በማቆየት ቢያዝንልን ከሓዲዎችን ከአሳማሚ ቅጣት የሚያድን ማን ነው በላቸው። ቁል ሁወ አልረሕማኑ አመንና ቢሂ ወዓለይህ ተወከልና ፈሰተዕለሙነ መን ሁወ ፊ ለልን ሙቢን እርሱ እመኑበት የምላችሁ አልረህማን ነው እኛ በእርሱ አመንን በእርሱም ላይ ተጠጋን ወደፊትም በግልጽ መሳሳት ውስጥ የሚነው እርሱ ማን አንደ በነ በእርግጥ ታውቃላችሁ በላቸው قل أرأيتم إن አስበሐ أصبح ماؤكم غورا ፈመን فمن يأتيكم بماء معين ውሃችሁ ሠራጊ ቢለን ፈሳሽን ውሃ የሚያመጣላቸው ማን ነው? በላቸው። አላህ የዓለማት ጌታ ያመጣዋል።